የምትመለከቱት ታዲያስ አዲስ ፕላስ ነው። በያላችሁ በጥሩ ጊዜ ነው የምንመኘው። በመላው ዓለም ጀርመንን ጨምሮ የማይመጣ ሀሳብ የለም። በጣም ስለምታየውን ደስ ብሎናል። የፍቅር አዲስ ደህና ሰው የሚለውን እባካችሁ ተብለናል። ምንም ችግር የለም። እንጋብዛለን እንጋብዛለን። ከዛ ውጪ ከአፍጋኒስታን የምር ነው ይላል አፍጋኒስታን። ተመልካች አፍጋኒስታን፣ ሰላም ነው እንዴት ናችሁ? አፍጋኒስታን መሳይ ነኝ ከወላይታ ሶዶ ዳሞታ። ቅድም እኮ ጋበዝን አይደል? እንዴ እንዴ፣ ወደድከው። አረ ብዙ አድማጮች አሉ። ሀዲሽን መንገድ ላይ ያየሁት አድማ እንዴ፣ በጣም ይገርማል። ከዩኬ የመጣው ለነገሩ የአዲስ አበባ ፖሊስም መግለጫ ቅድም እያየው ነበረ። በጾታዊ ትንኮሳ የተፈረደበት ከዩኬ ወደ ኢትዮጵያ የተባረረውን ግለሰብ የአዲስ አበባ ፖሊስ ተረክቦ ነበረ። እሺ፣ ከእንግሊዝ ግን ለእኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም። እኛ ጋር መጥቶ አጣራን። ምንም አይነት አብሮ የመጣ ክስ ስለሌለ ፖሊስ እንግዲህ ክስ ነው ፖሊስ ለመያዝ አንድን ሰው ክስ ይፈልጋል። በዛ መሰረት እንግዲህ ፖሊስ ለቀነዋል። ለዛ ነው እንግዲህ መንገድ ላይ ያያችሁት ማለት ነው። ያው እንግዲህ ቅድም እኛም ስንል ነበረ ከዩኬ ወደዚህ ሲመጣ አምስት መቶ ፓውንድ ተሰጥቶት ነው እንግዲህ የመጣው። በኢትዮጵያ አየር መንገድ ነው አዲሽ የመጣው። ከአዲሽ ጋር በተገናኘ ብዙ አጨቃጫቂ ነገሮች አሉ ምናልባት ወንጀሉን ፈጽሟል አልፈጸመም የሚለውን የሚያውቀው እግዚአብሔር ብቻ ነው። ግን ሁለት ጎራ አንደኛው ዴ እኛ እኮ በእንዲህ አይነት ታማም ብዙ ወንዶቻችን እኮ እሱ አደረገ የተባለውን ነገር በማድረግ ይታወቃሉ። የተለመደ ነው እና ምናልባት ያስተዳደጋችን ውጤት ነው የሚሉ አሉ። አንደኛው ወገን ደግሞ እንዴት በገባ በስምንተኛው ቀን ስለሌላ ነገር ሊያስብ ይችላል? ገና ያልተረጋጋ ሰው፣ ሆን ብለው በእሱ ውስጥ ብዙ ስደተኞችን ለማሸማቀቅ እና ለማስፈራራት እና ስደተኞችን ለማባረር በመፈለግ ነው እየተባለ ነበር። መጨረሻ ላይ እንግዲህ ትንሽ የድራማነት ባህሪ ያለው ተይዞ እስር ቤት ከገባ በኋላ በስተት ተለቀቀና ፈልጉት ተባለ እና በሁለት ሴት ፖሊሶች ተይዞ ከፓርክ ውስጥ ነው የተገኘው። ምንም ለመጥፋትም ሌላ ነገር እንደ ወንጀለኛ እንኳን የሚያስቀጣው ነገር አላደረገም። በኋላ ላይ ግን ይሄ ሰው መባረር አለበት ተብሎ እንግዲህ በምታዩት መንገድ በመኪና ተይዞ በኢትዮጵያ አየር መንገድ ከእንግሊዝ ወደ ኢትዮጵያ እንዲመጣ ተደረገ። ዛሬ ጠዋት እና አዲስ አበባ ፖሊስም ከተረከበ በኋላ ይህን ሰው ለማሰር ከሳሽ እፈልጋለሁ ነው የሚለው። ስለዚህ ከሳሽ የለኝም፣ ከሳሽ ከሌለ ፖሊስ ምንም ሊያደርግ አይችልም። ተረክበነዋል፣ ግን ለቀነዋል የሚል ምላሽ ሰጥተዋል። በዚህ ጉዳይ ላይ እንግዲህ ተመልካቾቻችን ምን ትላላችሁ? እኛ መረጃውን እንንገራችሁ ብለን መረጃውን ስካይ ኒውስም ተከታትሎ እየዘገበው ነው የሚገኘው። ወደ ኤርፖርት በሚገባበት ሰዓት ፕሌን ውስጥ ያለውን እንቅስቃሴ ሲናገር ነበር። ቅድም አንተ ያነሳው ቺ የአምስት መቶ ዩሮ ጉዳይ ግን ከሁሉ በላይ በጣም አስገራሚ ነው የሚያደርገው 500 ዩሮ ሰጥተውት ፓውንድ ሰጥተውት ነው ወደ ኢትዮጵያ እየተላከው የሚያስገርም ነው። በአጠቃላይ ግን አው እያንዳንዱን ነገር ነው የጻፉት፣ በጣም ሁሉም ነገር ነው የጻፉት። እንግዲህ የሀዲሽ መያዝ በእንግሊዛውያን ዘንድ በተለይ ስደተኞች ያለ በጣም በብዛት መጥተዋል፣ ባህሪያቸው ልክ አይደለም፣ ሰዎች መሀል፣ ነዋሪዎች መሀል ይቀላቀላሉ። ስለዚህ ሆቴል ይቀመጡልን የሚል ሰላማዊ ሰልፍ ሁሉ ተነስቶ ነበረ። ከዛ አንጻር እንግዲህ አጨቃጫቂ ነበረ፣ አርጓል አላረገም ድራማ የሚመስል ነገር አለ አይደለም፣ እውነተኛ ታሪክ ነው የሚሉ ነገሮች ነበሩ። ይሄን ነገር እንዲህ ነው ብሎ ለመናገር ትንሽ አስቸጋሪ ነው። ለማንኛውም አዲስ አዲስ አበባ ገብቷል። አዲስ አበባ ፖሊስም ከተረከበ በኋላ ከሳሽ ስላጣሁ ለቅቄዋለሁ ማለቱ አሁን ማምሻውን ተዘግቧል። አሁን ማምሻውን ተዘግቧል። ግን ከእንግሊዝ የነበረው አጠቃላይ እንቅስቃሴ ቀደምም ስንነግራቸው ነበረ እንግዲህ ወደ ትውልድ ሀገሩ ኢትዮጵያ ልከውታል። እነሱ አዲስ አበባ ፖሊስም ይዞት እንግዲህ እኔ ከሳሽ የለኝም ምን ላድርግ፣ ኔ እዥ አለሁ ግን ምንም ከሳሽ ስለሌለ ለቅቅ አለሁ ብሏል። ግን ይሄን በተመለከተ ደግሞ ተመልካቾቻችን ምን ሊሉን ይችላሉ? እስኪ የእነሱን ሀሳብ ይሸራሸር። ሀዱሽን ብናገኘውና ያለውን ነገር ቢያስረዳ ምንድነው የተፈጠረው? እውነታው ያለው እሱ ጋር ይመስለኛል በትክክል ሀዱሽን በቅርብ የምታገኙት የምታውቁት ሰዎች ይፈለጋል። አሁን ምንድን ነው መሰለህ ትክክለኛ ነገር ቢኖር የእንግሊዝ መንግስት ራሱ ለኢትዮጵያ አሳልፎ ሲሰጥ ከነ ክስ ከነ ስሩ ሲጀመር ወደዚህም ሲልኩ እንዲጨርስ የሰጡት ከሰጡት ጋር አብሮ የተያይዙ የተሰጠን ነገር የለም። በአንድ ሰው በቃ መጣ ማለት ነው። እና ስለዛ ሰው የሚገልጽ የክስ መዝገብ ወይም ደግሞ ተያይዞ የመጣ ነገር ባለመኖሩ ፖሊስ ደግሞ አንድን ሰው ለማሰርና ለመጠየቅ የሆነ አካል ሊከሰው ይገባል ወይም ደግሞ የሆነ መነሻ ፈልጋለሁ ያ መነሻ አላገኘውም ነው የሚለው። አዲስ አበባ ፖሊስ በትክክል አዲስ አበባ ፖሊስ ያው እንግዲህ በጫናም ጭምር ነው አደለ የያዘው። ስለዚህ ምንም ክስ አልመጣበትም። ግን ብዙዎች በተለይ ይሄ የስካይ ኒውሱን ዘገባ በማስመልከት ከስር እየተመለከትኩት ነበረ። ፖሊሶች ናቸው አደለ ሰጡት የሚለው ስካይ ኒውስ። እንደ ስካይ ኒውስ ዘገባ ከሆነ ፖሊሶች ናቸው አምስት መቶ ፓውንዱን ለሀዱሽ ሰጡት የሚል ሀዱሽ ጥፋተኛ ቢሆን እስር ነው እንጂ የሚጠብቀው፣ ገንዘብ ሰጥተው አይ ወደ ሀገር ሂድ አይሉትም ነበረ። ከዚህ ጀርባ ያለ የሆነ ነገር ይኖራል ብለው የራሳቸውን ኤስቲሜሽን እያስቀመጡ ነው የሚገኙት። በእኔ እምነት በትክክል ጥፋተኛ ነው ብለው የሚያምኑ ከሆነ መጀመሪያ በሶስት ሳምንት ወይም በአንድ ወር ውስጥ ከእስር አይለቁትም ነበረ። ምክንያቱም ትልቅ ጥፋት ነው በነሱ ሀሳብ፣ በእኛም ሀሳብ በጣም ትልቅ ጥፋት። አነጋጋሪ የነበረውን ሰው በጣም በጥብቅ ቁጥጥር ስር ወንጀለኞችን የሚያስተዳድረው ወህኒ ቤት በስተት ለቀቀው። በስተት ትንሽ በስተት እሳቸው ደግሞ ጠዋት ተነስተው ስለ ሀዲሽ መግለጫ ሁሉ እየሰጣሉ፣ አስቸኳይ ይፈለግ ምናምንና ግራ የሚገባ ነገር እንዲህ ነው ለማለት የሚከብድ ነገር አለው በትክክል። እዚህ ላይ እንግዲህ መሀል ላይ ቆሞ ነገሮችን ማየት ያስፈልጋል። ምንድን ነው እየተከናወነ ያለው ምንድን ነው እየተከናወነ ያለው? በትክክልም፣ ቅድም ስንል እንደነበረው ስደተኞችን ለማባረር፣ ስደተኞችን ለማሸማቀቅ የተሄደበት ርቀት ነው ወይ? ወይስ ደግሞ በትክክል ወንጀለኞች ከሀገራችን ይጥፉ ነው? ይጥፉ ከሆነ ደግሞ ከነ ቅጣታቸው ነው። ምክንያቱም እነዛ ሀራስ ተደርጓል የተባሉት እንስቶች እኮ አሉ። ስለዚህ አሁን እኮ እንግሊዞች ራሳቸው እንግሊዝ ፖሊስ ለኢትዮጵያ ፖሊስ ሲያስረክብ ይህ ሰው እንዲህ እንዲህ አይነት ነገር አድርጎ ይዤዋለሁ፣ በኢትዮጵያም ተመሳሳይ ነገር እንዳይፈጽም እንዲህ በሆነ ሁኔታ ነውና ያገኘ ነው ጥንቃቄ አድርጉ ወይ ደግሞ ብሎ የማስረከብ ነገር አልታየም። ዝም ብሎ አስረክበው ብቻ እንደ አንድ መንገደኛ የመመለስ ነገር ነው ያለውና ከዛ አንጻር ፖሊስ ምንም አይነት መነሻ አጣው ነው የሚለው ምንም አይነት መነሻ አጣው ነው እያለ ያለው ፖሊስ 0975382516 ላይ ደውሉልን። ታዲያስ አዲስ ፕላስ እንዴት ነው? ሀሳብ ስጡ፣ ዘፈን ተገባበዙ። ድባት ያስፈልግም። ሁሉም አዳዲስ ነገር ይቀርባል። ምክንያቱም ታዲያስ አዲስ ነው። በእናንተው ግብዣ መሰረት ፍቅር አዲስ፣ ታዲያስ አዲስን ታድምቀው፣ ታዲያስ አዲስን ጋብዙን ተባለ። እኛ ምንጋብዛችሁ እስኪ የፍቅር አዲስ አዲስ ዘፈን ነው። ደህና ሰው